ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች ሰቦች የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማርስ ዜናዎችን ነግራችኋለሁ። ኢትዮ ኒውስን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። አብራችን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ያለው ፍክክር የሚደረገው ውጊያ መቀጠሉ ታውቋል። በጎንደር በትላንትናና ዛሬ በአገዛዙ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉ በብራቃት የተፈጸመው ጭፍጨፋ ደግሞውን ማነጋገርነቱ ቀጥሏል። በሌላ በኩል የፋኖ አመራሩ በዚህ ወቅት ከአብይ አህመድ ጋር መሰለፍ የለየለት የሀገር ክደት ነው ብለዋል። አብይ እንደ መሪ መቀበልም በሀገር ደህንነት ላይ መዘባበት ነው ሲሉ የተናገሩት አስረስ ማረ ዳምጤ ናቸው። በክልሉ የቀጠለውን ጦርነት በተመለከተ ሪፖርት አዘጋጅተናል። ዛሬ በአዲስ አበባ ዙሪያና ሸገር ከተማ እንዲሁም ኦሮሚያ ክልል አብዛኛው አካባቢዎች አብይ አህመድ ስልጣን የያዘበትን ቀን አስመልክቶ የድጋፍ ሰልፍ ተደርጓል። እዚህ የሴፍትኔት ተጠቃሚዎች እንዲሁም ማዳበሪያ ለመውሰድ የተመዘገቡ አርሶ አደሮችና የአንዳንድ ሃይማኖታዊና የድር አባላት በካድሬዎች ቅስቀሳ በተደረገው ሰልፍ ላይ ለውጡ ጠቃሚ ነው የሚሉ ሀሳቦች ሲንሸራሸሩበት ውለዋል። የአብይ አህመድ ሹመኞችና የብልጽግና መንግስት ለውጥ ተጀመረ የተባለበት ቀን አስመልክተው የፕሮፓጋንዳ ስራ ሲሰሩ ተስተውለዋል። በዋናነት አነጋጋሪ ሆነው የወጡት ደግሞ ምክትል ጠቅላይ ምስር ተመስገን ጥሩነህና አቶ አገኘ ተሻገር ናቸው። በዝርዝር እናያለን። አሜሪካ በህወሓት ውስጥ ባሉ አንዳንድ የጸጥታ አመራሮች ላይ ማዕቀብ ልትጥል ትችላለች ተብሏል። በክልሉ ያለው የፖለቲካ ውጥረት አሁንም ያልበረደ ሲሆን አነጋጋሪነቱ ቀጥሎ ሁለቱ የህወሓት ቡድን ተብሎ የሚጠሩት የአቶ ጌታቸው ረዳና የዶክተር ደብረጽዮን ቡድን እየተካሰሱ ይገኛሉ። በዚህ ወቅት ታዲያ በክልሉ ያለውን ወታደራዊ እንቅስቃሴ በተመለከተ አሜሪካ በአንዳንድ ኃላፊዎች ላይ ማዕቀብ ልትጥል ትችላለች ተብሏል። በዚህም ላይ ተጨማሪያለን የጋዜጠኞች ደህንነት ግምገማ በማካሄድ የሚታወቀው ዓለም አቀፉ የሚዲያ ድጋፍ ተቋም ባወጣው ሪፖርት በኢትዮጵያ በፈረንጆቹ 2024 ብቻ 43 ጋዜጠኞች ለስርና ለገታ መዳረጋቸውን አስታወቀም። ሪፖርቱ ጋዜጠኞቹ ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ እስርና እንግልት ጨምሮ ለበርካታ ጫናዎች በይፋ ትጋልጧል ሲል አገዛዙ የፈጸመውን ደባ አመልክቷል። በዚህም ላይ ተጨማሪ ያለን የራሽያው ፕሬዝዳንት ፑቲን ለአዳዲስ ምልምሎቻቸው በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ አድርገዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህም አለምን እያነጋገረ ይገኛል። በዝርዝር ነው ያለን። ተመልካቾች ወደ ዝርዝሩ አልፋለሁም። አብራችሁ ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎንደር ትላንትናና ዛሬ በአገዛዙ በተፈጸመ የድሮን ጥቃት በርካታ ሰዎች ሲገደሉ በጎጃም በብራቃት የተፈጸመው ጭፍጨፋ ደግሞ አነጋጋሪነቱ ቀጥሏል። በሌላ በኩል የፋኖ አመራሩ በዚ ከአብይ አህመድ ጋራ መሰለፍ የለየለት የአገር ክረት ነው ብሏል። አብይ እንደ መሪ መቀበል በአገር ደህንነት ላይ መዘባበት ነው ሲሉም ተናግሯል። የፋኖ ኃይሎች በአማራ ክልል ያወጁትን ዘመቻ አንድነት ተከትሎ በተለያዩ አካባቢዎች በአየር ኃይል የታገዘ ውጊያ እየተደረገ እንደሆነ የቲዩኒስ የመረጃ ምንጮች አስታውቀዋል። በሰሜን ጎንደር ወገራ ቀጠና በአምባ ጊዮርጊስ ገደብዬና ዳባት ለተከታታይ ቀናት ውጊያ እየተደረገ እንደሚገኝ ታውቋል። በወገራ አምባ ጊዮርጊስ ከተማ ከባድ ውጊያ የተደረገ ሲሆን የፋኖ ኃይሎች በከተማዋም የሚኒሻ ካምፕን፣ ወረዳውን አስተዳደር ጽሕፈት ቤት እንዲሁም ፖሊስ ጣቢያንና ሌሎች ቦታዎችን አጠቅተዋል ተብሏል። በጥቃቱ በርካታ የአገዛዝ ጦር አባላት መገደላቸውን ነው የኢትዮኒውስ የመረጃ ምንጮች ተናገሩት። በተጨማሪም ዳባት ከተማ ቅርብ ርቀት ደንቋናም ትንሣኤ የተባሉ አካባቢዎች በተደረገ ከባድ ውጊያም ከፍተኛ ሰብዓዊና ቁሳዊ ጉዳት ደርሰዋል ተብሏል። በቀጠናው በደባር ከተማ ዙሪያ ወቅን አካባቢ የፋኖ ኃይሎች በወሰዱት እርምጃ የአገዛዝ ጦር የሻለቅ አዛዥ የሆነ አበራ ካሳ ታረቀኝ ከነሙሉ ትጥቁና መገናኛ ሬዲዮን በፋኖ መያዙን የፋኖ መረጃ ምንጮች ለኢትዮኒውስ አረጋግጠዋል። በተመሳሳይ በማዕከላዊ ጎንደር ዞን በለሳ አካባቢ ኪም ፋንዝ በገላ ቀጠናም ለተከታታይ ቀናት ከባድ ውጊያ መቀጠሉ ታውቋል። በወረዳው ከተማ ሰላሬ ትላንትና በአገዛዙ በተፈጸመ የድሮን ጥቃት ከ30 በላይ ሰዎች የተገደሉ ሲሆን ጥቃቱ በአካባቢ የነበረውን የአገዛዙ ጦር በፋኖ አይዶች ተሸንፎም ሰላሬ ከተማን ጥሎ በመሸሽ ላይ ሳለ የተፈጸመ ነው ሲሉም የመረጃ ምንጮቻችን ተናግረዋል። የድሮን ጥቃቱ በአካባቢው የነበረውን የአገዛዙ ጦር አዛዥና የወረዳ የብልጽግና አመራሮችን በፋኖ ኃይሎች ከመማረክ ለመከላከል የፋኖን የማጥቃት ግስጋሴ ለመግታት ታስቦ የተፈጸመ ነው የሚሉት የአካባቢው የቲዮኒስ የመረጃ ምንጫዎች፣ ሆኖም ግን ድሮኑ ጥቃቱን የንጹሃን መሪያ አካባቢ የተፈጸመ በመሆኑ በርካታ ንጹሃን ላይ ከፍተኛ ጉዳት ደርሰዋል ብለዋል። በዚህም እስካሁን በተሰበሰበው መረጃ 33 ሰዎች ተገድለዋል ሲሉ ተናግረዋል። ቲዮኒስ በትላንትና ሁለት ሁለት ተከታታይ ጊዜ በሰላሬ ከተማ የድሮን ጥቃት መፈጸሙ መዘገቡ ይታወሳል። በተያዘም በጎንደር ቀጠና በቀጠለው ውጊያ ትላንት ምሽት የአገዛዝ ጦር ከማክሰኝት ከተማ ወደ በለስ አቅጣጫ ለመንቀሳቀስ ከከተማዋ እየወጣው ነበረበት ወቅት በፋኖ ኃይሎች ጥቃት ተፈጽሞበት ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን አመላክተዋል። በተመሳሳይ በጎንደር ከተማ ከኤርፖርት ቅርብ ርቀት በፓትሮል ተሽከርካሪዎች ቅኝት ሲያደርጉ የነበሩ የአድባ ብትና ፖሊስ አባላት በፋኖ ኃይሎች ጥቃት ተፈጽሞባቸውም በርካቶች መገደላቸውንም ነዋሪዎች ነግረውናል። ጥቃቱ ትላንት ምሽት ላይ የተፈጸመ መሆኑም ነው የታወቀው። በሰሜንና ማዕከላዊ ጎንደር ዞኖች በቀጠለው የሰሞኑ ውጊያ ምክንያት ከወገራ ወደ ኪም ፋንዝ በገላ እንዲሁም ከበለሳ ወደ ኪም ፋንዝ በገላ ያሉ መንገዶች ዝግ መሆናቸውም ታው ታወቋ ከፋኖ ኃይሎች የተጠናከረ ጥቃት የተከፈተበት አገዛዙ ለቀናት ተከታታይ የድሮን ቅኝስት እያደረገ እንደሚገኝ ስንዘግብ መቆየታችን የሚታወስ ሲሆን በዚሁ በጎንደር ቀጠና ዛሬ ለሁለተኛ ቀን የድሮን ጥቃት ተፈጽሞ ህጻናት ጨምሮ በርካታ ሰዎች ተገድለዋል። ዛሬ መጋቢት 24 2017 ዓ ም በደቡብ ጎንደር ዞን እስቴ መካነ ኢየሱስ ወረዳ ቆማ ፋሲለደስ ከተማ አቅራቢያ አስመራ የተባለ አካባቢ በተፈጸመ ጥቃት ከ10 በላይ ሰላማዊ ሰዎች ሲገደሉ፣ ከእነዚህም መካከል ግማሹ ሽማግሌዎችና ህጻናት ናቸው ተብሏል። በጥቃቱ ከሰብአዊ ጉዳት በተጨማሪ በአካባቢ የሚገኙ አስመራ ትምህርት ቤት እንዲሁም የአርሶ አደሮች ንብረት ላይ ከፍተኛ ውድመት ደርሷል ሲሉ የአካባቢ መረጃ ምንጮች ተናግረዋል። በሌላ በኩል የአገዛዝ ጦርና የፋኖ ኃይሎች ውጊያ በጎጃም ቀጠና መቀጠሉ ነው የታወቀው። በዚህም በጃቢ ጥናን ወረዳ ከብር ሸለቆ ወታደራዊ ማሰልጠኛ ቅርብ ርቀት በምትገኘው ክሊኒክ ከተማ ትላንት በተደረገ ውጊያ ከፍተኛ ሰብአዊ ጉዳት መመዝገቡን የፋኖ የመረጃ ምንጮች ተናግረዋል። በተመሳሳይ የአገዛዝ ጦር የብልጽግና አመራሮችን ከድጎ ሲሆን በወይን ወደ ሞት አጅቦ ሲንቀሳቀስ አራጢ አካባቢ በፋኖ ኃይሎች የደፍጣ ጥቃት ተፈጽሞበታል ነው የተባለው። በሌላ በኩል በቋሪት ቀጠና በትላንትና 215 የአገዛዝ መከላከያ አባላት ከግዳጅ ቀጠናቸው መክዳት ፋኖ ኃይሎችን መቀላቀላቸውንም ኢትዮኒስ ከመረጃ ምንጮቹ አሰምታለች። የአገዛዝ ጦር መጋቢት 22 2017 ዓ ም በጎጃ ሜጫ ወረዳ ብራቃት ከተማ ከ50 በላይ ንጹሐን በግፍ መግደሉን በርካቶችን ያሳዘነና አነጋጋሪ ሆኗል። ይህን ግድያ በተመለከተ አስተያየታቸውን የሰጡ የፋኖ አመራሩ አስረስ ማረ ዳምጤ የጦር አካዳሚዎች በአብይ አህመድ ስልጣን ዘመን የራሱን ህዝብ መጨፍጨፍ የዘውትር ሥራው የሆነ የወራሪ ማምረቻ ሆነዋል ሲሉ ተናግረዋል። አመራሩ ቀጥሎም ነጀራል ጀጋማ ኬሎ ጀራል ለገሰ ተፈራም ጀነራል ደምሴ ቡልቲን፣ ጀነራል ፋንታ በላይና ሌሎች ለሀገር ክብርና ለሕዝብ ፍቅር ዋጋ የሚሰጡ መኮንኖቹን ያፈሩ የጦር አካዳሚዎች ዛሬ ላይ የእናቶቻቸውን መቀነት የሚፈቱ ለአንድ ጸረ ሕዝብ ግለሰብ አገልጋይ በመሆን የሀገርን ህልውና አደጋ ላይ እየጣሉ በጨቅላ ህጻናትና መንቀሳቀስ በማይችሉ አዛውንቶች ላይ ጨክኖ ምላጭ የሚስቡ ሞራለቢሶችን እያፈሩ ነው ሲሉ ገልጸዋል። ከአመት በፊት በመራዊ ከተማ በአንድ ቀን ብቻ 108 ንጹሃን መገደላቸውን ያስታወሰው አስረስ ማረም ከጦርነቱ ማግስት ጀምሮ ሜጫ ላይ ብቻ በአዛውንቶች በአብነ ተማሪዎች በሃይማኖት አባቶችና በአርሶ አደሮች ላይ ተከታታይ ጭፍጨፋዎችን ፈጽማቸውን አስታውቋል። በአብይ አህመድ ዘመን ያልተበረዘም የአገር ታሪክ፣ ያልተሻለ የሞራል ህግ፣ ያልተጣሰ የሌና ተጠይቅ የለም ያለው የፋኖ አመራሩ በዚህ ወቅትም ከአብይ አህመድ ጋር መሰለፍ የለየለት የአገር ክደት ነው። አብይ እንደ አንድ ምክንያታዊና ጤናማ መሪ መቀበል በአገር ደህንነት ላይ መዘባበት ነው ሲሉም ተናግሯል። አስረስ ማረ ቀጥለውም ኢትዮጵያን በእሳት እየተለኮሰች ጎጆ እስክትመስል ድረስ የጦርነት አዙሪት ውስጥ የከተተን ግለሰብ መታገል የትውልዱ ታሪካዊ ግዴታ እንደሆነ መታወቅ አለበት ያሉ ሲሆን በዚህም ላይ ጦርነት በማጎጭ ግላጭ የሆነ የዘር ማጥፋት ወንጀል እየፈጸመ ያለን እቡይ ግለሰብ እንደ ጠቅላይ ሚኒስትር መቀበል ከባድ የህሊና እዳ ነው ሲሉ ገልጸዋል። በእርግጥ አብይ አህመድም ሆነ ብልጽግና የሚባለው ቡድን ቢያንስ በአማራ ክልል በሚባለው ቀጠና ውስጥ የሞት ጽዋቸውን ከተጎነጩ ቆይተዋል ያሉት የፋኖ አመራሩ አስረስ ማረ አረጋ ከበደ ሙሴዎቻችን ሲል የጠራቸው አድማ መከላከሎች የባዲንን መሞት በአይናቸው ያዩ በመሆናቸው ለሞተ ውድን ሙሴ ሳይሆን ቀብር አስፈጻሚ የሚያስፈልግ መሆኑን ስለሚያውቁም ይህንኑ ሚና እንዲወጡ በቅርቡ አንድ ተግባር ይከናወናል። የአብይ አህመድ ሽብር ቡድንም በቅርቡ የእጁን ያገኛል ሲሉ በማህበራዊ ሚዲያቸው ጽፈዋል። አሜሪካ በህወሓት ውስጥ ባሉ አንዳንድ ወታደራዊ አመራሮች ላይ እና ፖለቲከኞች ላይ ማዕቀብ ልጥል እንደምችል ተነገረ። በክልሉ ያለው የፖለቲካ ውጥረት አሁንም ለዓለምን እያነጋገረ ሲሆን የፕሪቶሪያውን ስምምነት እንዲፈረም ዋና ተዋና የሆነችው አሜሪካ የቀውስን መቀጠል ተከትሎም አንዳንድ ማዕቀቦችን በአንዳንድ አመራሮች ላይ ለማጤን እያጤነች ነው ተብሏል። አሜሪካ በህወሓትና በትግራይ ጸጥታ ኃይሎች ውስጥ ስልጣን ባላቸው አንዳንድ ግለሰቦች ላይ ማዕቀብ ልጥል እንደምችል አንድ የአገሪቱ ባለስልጣን እንደተናገሩ ጠቅሶም ዘ ኢኮኖሚስት መጽሄት ዘግቧል። ዘገባው ባወጣው መሰረትም አሜሪካ ማዕቀብ ለመጣል እያሰላሰለች ያለችው ትግራይ እንዳትረጋጋ እንቅፋት በሆኑም ክልሉን በድጋሜ ጦርነት እንዲያመራ እያደረጉ ይገኛሉ በምትላቸው ግለሰቦች ላይ እንደሆነ ሲሆንም ባለስልጣኑ ነግሮኛል ሲል ምንጩን ዘግቧል። አሜሪካ ማዕቀብ መጣልን እንደ አማራጭ ያየችው የተወሰኑ የትግራይ ክልል የጸጥታ ኃይሎች ወታደራዊ አዛዦች እና ሌሎች ኃይሎች አሁን ላይ በክልሉ ያለውን ጊዜ አሰራር ለማስወገድ ተንቀሳቅሰዋል በሚል ከተሰራጨው መረጃ ቀጥሎ ነው። በአሁኑ ሰዓት በክልሉ መፈንቅለ መንግስት የሚመስል ሙከራ ተደርጓል ከሚሉ ከአቶ ጌታቸው ረዳ ንግግር ቀጥሎም ዓለም አቀፍ ማህበረሰብ እየተነጋገረበት ሲሆን በእርግጥ ጉዳዩን በተመለከተም የአገሪቱ አገዛዝ መሪ የሆኑት አብይ አህመድም ጉዳዩ በመፈንቅለ መንግስት ሳይሆን የአስተዳደር ለውጥ እንደሚያስፈልገው ሲናገሩ ተደምጠዋል። አብይ አህመድን ጨምሮ በርካታ ያገዛዙ አመራሮችና የጊዜው ባለስልጣናት በትግራይ ክልል ያለውን አጠቃላይ ሁኔታ በተመለከተም ጊዜ አስተራሩን እንደገና በማደራጀትና አዲስ ሰው በመሾም እንፈተዋለን ሲሉ ተደምጧል። ለዚህም ያመች ዘንድ ያገዛዙ ምክር ቤት በትላንትና እለት በክልሎች ጣልቃ የሚገባበት ሁኔታ በተመለከተና በዚያ የሚመሰረተውን አስተራር የማራዘምን ስልጣን በተመለከተ አዲስ ማሻያ አድርጓል። በዚህም በትግራይ ክልል አዲስ በተሻሻለው ህግ መሰረት አሁን ላይ የአብይ አህመድ አገዛዝ አዲስ ፕሬዚዳንት ለመሰየም ተዘጋጅቷል ተብሏል። አሜሪካ ግን በዚህ አይነት ጉዳዮችን ስታሰማ ይህ ለመጀመሪያ ጊዜ አይደለም። ዛሬ በአዲስ አበባ ዙሪያና ሸገር ከተማ እንዲሁም ኦሮሚያ ክልል አብዛኛው አካባቢዎች አብይ አህመድ ስልጣን የያዘበት ቀን አስመልክቶ የድጋፍ ሰልፍ ተደርጎለታል። የአብይ አህመድ ሹመኞችና የብልጽግናው መንግስት ለውጥ ተጀመረበት የተባለበትን ቀን አስመልክተው የፕሮፓጋንዳ ሲሰሩ ብለዋል። በሀገሪቱ ላለፉት ሰባት ዓመታት የቀጠለው ሁለንተና ቀውስ ተባብሶ በቀጠለበት ጊዜም ዜጎችና ካድሬዎቹ የለውጥ ሂደት ላይ ነን በማለት ዛሬም ሰላማዊ ሰልፍ ማድረግን ቀጥለዋል። በተለይም በአማራ ክልል ሹመኝነት የሚታወቁትና በምክትል ጠቅላይ ሚኒስትር አቶ ተመስገንና አቶ አገኘት ሻገር ተወልዶ ያደጉበትና ወክል ነው የሚሉትን የአማራ ህዝብ ስቃይ በየቀኑ በረሳ ሁኔታ ዛሬም ለአብይ አህመድ የስልጣን ዘመን እንኳን አረሳችሁ ካሉ ቀዳሚ ካሪዎች መካከል ሆኗል። እኒህ የአማራ ህዝብ በየቀኑ በዓለም ላይ ታይቶ የማይታወቅ ጭፍጨፋና ግድያ እየተካሄደ ባለበት ወቅት በዚህ ጊዜ ስልጣን ያጋራቸውን የአብይ አህመድ አገዛዘን ዛሬም ሲያመሰግኑ የታዩም ከአማራ ክልል የወጡ ቀዳሚ አመራሮች ሆኗል። ምክትል ጠቅላይ ሚኒስትር ሆኖ ምክትል ገዳይነትና ምክትል ጨፍጫፊነት እንዲሁም ምክትል ወንጀለኛነትን የተቆናጠጡ ተመስገን ጥሩነህ አለቃቸው አብይ አህመድ የተሾሙበት የሚሰሩትን ቀን ከመጋቢት ወደ ግንቦት ወስደው ግንቦት 24 ብለው መጻፋቸው አንዳንዶች ሲነጋገሩበት ተስተውሏል። እሳቸውና ጓዶቻቸው ይሁነኝ ብለው በገዛ ወገኖቻቸው ላይ የከፈትን ጦርነት ቀጥሎ በየቀኑ ንጹሐን ባለሞ ተኳሽ ኮማንዶዎች የአየር ወለድ አባላትና የባህር ኃይል ጠላቂዎች አማራ ብቻ ስለሆኑ እየተገደሉ ቀጥሏል። የአማራ ገበሬ በድሮን እየተጨፈጨፈ የሚታከምበት ሆስፒታል በድሮን እየነደደ ወጣቶች በማንነታቸው ብቻ እየተለቀሙ በመላው ሀገሪቱ ለእስርና ለግድያ እንዲሁም ለገታ በሚሰቃዩበት በዚህ ወቅት የአማራ እናቶችና ሴቶች በተገኙበት በሌሊት ቤታቸው እየነደደ በጤና ጣቢያ ወልደው በተኙበት ከነአራስ ልጃቸው በሚገደሉበት በዚህ የከፋ ዘመን አሁን ላይ እኛ ደስተኞች ነን በማለት መግለጻቸው ካለቃቸው በላይ የከፋ የሞራል ጥያቄነት የሚያመጣባቸው ቢሆንም ይህንን አላመኑበትምና አዎ ግደልን፣ የበለጠ ጊዜ ወስደህ ጨፍጭፈን፣ ለሚቀጥሉት ዓመታትም ማንም ማያወርድ ሲሉ መልክቶቻቸውን አስተላልፈዋል። እነ ተመስገን ጥሩን እናገኙት ሻገር አይነት ሺ ወዶ ገብ ገባሪዎችን ያሰለፉት አብይ አህመድ ዛሬ ሰባተኛ ዓመት የስልጣን ዘመን ሞላይ ላይ ብለውም በሺዎች የሚቆጠሩ ማዳበሪያ ለመውሰድ የተዘጋጁ አርሶ አደሮችን የሴፍ ስኔት ተጠቃሚዎችና የመኖሪያ ቤት መስሪያ ለማግኘት ማህበር የመሰረቱ ዜጎችን በካሪ ማስፈራሪያዎች ባለሲመታቸውን አስከብረዋል። በእርግጥም ይህ መንግስት የኛ ነው ብለው ከስሉልታና ከሰበታ ለሰልፍ የወጡም አልታጡም። ነገሩ ከዚህ የከፋ ሲሆን ባለፉት ሰባት ዓመታት ኢትዮጵያ ከየት ወደ የት ተሸጋገረች ተብሎ ቢጠየቅ ማንኛውም ዜጋ ለመናገር የሚዘገንነው የአገሪቱ ገጽታም አንደበቱን ይዘገዋል። በኢትዮጵያ ሰላም ሞቶች፣ ሰባት ዓመት ሆናት ብንልም አጋነን አይሆንም። አብይ ከኃይለማርያም ደሳሌ ስልጣን ከነጠቁ ሳምንታትን ጀምሮ በሶማሌ ክልል የተጀመረው የንጹሐን ጭፍጨፋ ቀጥሎም በደቡብ ክልል በተለያዩ የሲዳማ አካባቢዎች በውላይታም በርካቶች መጨፍጨፋቸው ይታወሳል። አብይ የሚመሯት ሀገር ያሳለፈችውንና የገባችበት መከራ በሰባ ዓመት እንኳን በአገሪቱ ታሪክ ያልታየ ሲሆን ከሶማሌ ክልል ጭፍጨፋ አንስቶ አሁን አገሪቱ እያቃጥሏት እስካሉ ጦርነቶች ሙሉ በሙሉ በአገዛዙ ኃይሎች አቀናባሪነት ወይም ዋና ተሳታፊነት የሚፈጸሙ መሆናቸው ግን በዚህ በሰባት ዓመት ቅስቀሳ ውስጥ አልጠቀሰም። በመላ አገሪቱ ዜጎቹን በማንነታቸው መግደል፣ መጨፍጨፍ፣ ማፈናቀል፣ ሀብትና ንብረታቸውን መዝረፍ፣ ነፍሳቸውን ማጥፋት፣ ዘቅዝቆ መስቀል፣ በጅምላ መረሸም፣ በሳት ማቃጠል፣ ወግሮ መግደል፣ በጋራ የጦር መሳሪያዎች መጨፍጨፍና ጅምላ ጨራሽ መሳሪያዎችን በመኖሪያ ቤታቸው ውስጥ መቅበር ያገዛዙ መገለጫዎች ናቸው። አሁንም በዚህ ሰባት ዓመታት የቀጠሉ ማንነትና እምነትን መሰረት ያደረጉ ሁለንተናዊ ጥቃቶች በመንግስት ተቋማትና አመራሮች በየቀኑ የሚፈጸሙበት ሁኔታ በቀጠለበት ነው። ለውጡ አሁን ላይ መሰረት ይዟል ስር ሰዷል፣ የተሻለ የህዝብ ተጠቃሚነት አለም ኢኮኖሚያዊና ዲሞክራሲያዊ ስርዓታችንም አብቧል የሚሉ ካሪዎች እየተፈለፈሉ ያሉትም የዚህ ሁሉ ወንጀል መሪ የሆኑት አብይ አህመድ እኔ የሰፈርህን ሰላም የምጠብቅልን ምንሻ አይደለውም ከሚለው ንግራቸው አንስቶ በግልጽ ለዜጎች የሰጧቸው መልሶች ብዙዎቹ ስድብና ማስፈራሪያዎች ናቸው። አብይ ለሴቶች በተለይም የሚደፈሩ ሴቶችን የሚያበረታቱ ንግግሮችን በማድረግ የሚታወቁ ሲሆን በማነታቸው በመፈረጅና ስም በመስጠትም ለጭፍጨፋ የሚያዘጋጇቸው ዜጎች ሚሊዮኖች ናቸው። እነሆ ዛሬ ሰባት ዓመታቸው የሞላቸው የኢትዮጵያ አገዛዝ መሪ አብይ አህመድ ብሔር ለይቶ ሃይማኖት መርጦ ለሚፈጸሙ ጥቃቶች ግልጽ ማነሳሻ የሚያደርጉ መሆናቸው ታውቋል። አደረ ሀቅ ነው። እኔ በበኩሌ የሱሉልታና እኔም ብትነኩ የሱሉልታና የሰበታ ህዝብ መንግስት የተነካ ብሎ ይመጣል አንድ ሚሊዮን ህዝብ ይታረዳል በሚል በአደባባይ ህዝብን የሚያስፈራሩና ለዘር ጭፍጨፋ የሚቀሰቅሱት አብይ አህመድ አሁን ላይ በሚመሯት ሀገር ሚሊዮኖች እንደ ጉንዳል ተሸክሜ መዞር ይከብደኛል በሚል ሚሊዮኖችን ለግድያ አብቅተዋል። ይህን ህዝብ መምራት መቶ ሚሊዮን ጉንዳል ተሸክሞ እንደመኖር ነው። ይህ ህዝብ የቀንጅብ ነው። ይህ ህዝብ ካንሰር ነው። ይህ ህዝብ ጸጉረ ልውጥ ነው። እነዚህ ካንሰሮች ናቸው። እነዚህ ጁንታዎች ናቸው። እነዚህ ደግሞ ጃውሳዎች ናቸው። እንደ ቆራሪት ይጮሃሉ። አሳ ይመስል ባህር ውስጥ ተቀርቅረው ይጮሃሉ። አሁን ላይ የጅብ ቆዳ ይዞራሉ፣ የጅብ ግልገልም ያግታሉ። የጅብ ግልገል ይዘው እየዞሩ ኋላ ቀር ናቸው ሲሉ በየጊዜው በህዝብ ላይ ጦርነትን፣ መግደልንና ጭፍጨፋን የሚያባብሱና ገዳዮች እንደ ሰው ሳይሆን እንደ አውሬ አይተው እንዲገድሏቸው የሚያደርጉ ቅስቀሳዎችን መቀስቀስ ቀጥሏል። ዛሬም እንኳን ለለውጡ ቀን አደረሰን የሚሉት ሹመኞቻቸው ይህንን ይዘውም የሚያስተጋቡ አንድም ቡድን ወይም ዘብን ካለቃቸው በላይ በመስደብና በመጥላት ለመወደድ የሚጥሩ ቅቤ ጥባሾቹ ነው። ቀጥሏ ዛሬ ሰባተኛ ዓመት የሚከበርበት ይህ ቀን እነሆ በመላ ሀገሪቱ ከ15 ሚሊዮን በላይ ዜጎች አስቸኳይ የምግብ እርዳታ የሚሹበት ሚሊዮኖች በመንግስት መሪነት በተቀሰቀሱ ግጭቶችና ጦርነቶች የተፈናቀሉበት በኮሪደር ልማት ስም ነባሩ ኗሪዎች ከመሪያቸው ተፈናቅለው በካምፕ ውስጥ በአገዛዙ ታጣቂዎች የሚጠቁበት ጊዜ ነው። በአገሪቱ ሉዓላዊነት ተጥሶ ሙሉ ለሙሉ በሚባል ደረጃ የውጭ ኃይሎች ገብተው የአገሪቱን መሬት የወረሱበትና ሚሊዮኖችን የገደሉበትና ያፈናቀሉበት ሁኔታም ዳሏላዊነት የለውም በሚል ያስጀመሩት አብይ አህመድ ከውጭ ኃይሎች ጋር በመሆን አሁንም አገሪቱን የጦርነት ቀጠና ማድረጋቸውን ቀጥለዋል። ኢትዮጵያ ለውጥ አየች የተባለችበት ይህ ጊዜ በሁሉም የአገሪቱ ወጣቱ ዘንድ ጦርነትን ቀዳሚ የሥራ ምንጭ አድርጎ ያቀረበ መንግስት ያለበትና የነበረበት ሆኗል። ይህ በአሁኑ ሰዓት በአማራ ክልልና ኦሮሚያ በተለይም በትግራይ ክልሎች ግልጽ ጦርነቶችና የጦርነት አዝማሚያዎችን የፈጠረ ሲሆን በዚህም በሰማይና በምድር የራስን ዜጋ መግደልን እንደ ጀብዱ የሚቆጠር በቀንና በጨለማ እንገላችኋለን ያላችሁበት ድረስ እንመጣለን የሚሉ መሪን ያነበረ ወቅት ነው። በአሁኑ ሰዓት ሰባተኛ ዓመታቸው በተለያዩ በዓላት ሲከበር ሚሊዮኖች አሁንም እርዳታ ጠባቂ ሆኖ በረሃብ አደባባይ ወጥተዋል። ሚሊዮኖች ደግሞ በተለያዩ የልማት ሰበቦች ከመኖሪያ ቦታቸው ተፈናቅለው በአንዳንድ የጋራ ካምፖች ውስጥ ፖሊስ ቁሞ እየጠበቃቸው ይገኛል። የአብይ አህመድ ሰባተኛ ዓመት በመላ አገሪቱ ይከበራል ቢባልም በአብዛኛው ግን እየተከበረ ያለው ወገንና ብሔር ለይቶ በአንዳንድ አካባቢዎች ብቻ ነው። የጋዜጠኞች ደህንነት ግምገማ ማካሄድ የሚታወቀው ዓለም አቀፉ የሚዲያ ድጋፍ ተቋም አይኤምኤስ ባወጣው ሪፖርት በኢትዮጵያ በጎርጎሮሳውያኑ 2024 ብቻ 43 ጋዜጠኞች ለእስር እና ለገታ መዳረጋቸውን አስታወቀም። ሪፖርቱ ጋዜጠኞች ከመንግስትና መንግስታዊ ካልሆኑ አካላት ማስፈራሪያ፣ እስርና እንግልጭ ጨምሮም ለበርካታ ጫናዎች ተጋላጭ መሆናቸውን አውቄያለሁ ብሏል። ከ60 በላይ ጋዜጠኞች ጋር በተደረገ ቃለመጠይቅና በሰነድ በተመዘገቡ ጉዳዮች ላይ ተመስርቶ ሪፖርቱ የወጣ ሲሆን በግላጭ በተጎዱ አካባቢዎች ያሉ ጋዜጠኞች በተለይም በአማራ ኦሮሚያና ና ቢሻንጉል ጉምዝ ክልሎች ከፍተኛ አደጋ እንደሚገጥማቸው አረጋግጫለሁ ብሏል። በግኝቱ መሰረትም የታጠቁ ቡድኖች ጋዜጠኞችን የቤዛ ክፍያ ለመቀበል ወይም ስለ ግጭት የሚያወጡትን የመገናኛ ብዙሀን ዘገባዎችን ለመቆጣጠር እንዲሁም ቁሳቁሶቻቸውን ለመውሰድ ማሰብ በዘ ፈቀድ አስረዋል ብሏል። በሌላ በኩል የመንግስት ባለስልጣናት ደግሞ ብሔራዊ ደህንነትና ብሔራዊ ጥቅም በሚል ሰበብ ጋዜጠኞች እንዲታሰሩ ማድረጋቸውን ሪፖርቱ አስታውቋል። ተቋሙ በጎርጎሮሳውያኑ 2024 3 ጋዜጠኞች ያስገድዶ መሰወር ሰለባ እንደሆኑ ገልጦ ከነዚህ ጋዜጠኞች መካከል ከነዚህ መካከልም ሁለቱ ጋዜጠኞች የሪፖርት እስከሚዘጋጅበት ድረስ እንዳልተገኙ ጠቁሟል። ከነዚህ መካከል ለቤተሰብ ጉብኝት 60 ኪሎ ሜትር ርቀት ላይ ከምትገኘው መንደር ከባለቤቱ ጋር ወደ አሱሳ ከተማ ሲመለስ በታጣቂዎቹ የተወሰደው የቤሻንጉል ጉሙዝ ቲቪ ካሜራ ባለሙያ ይገኝበታል ብሏል። ታጣቂዎቹ በወቅቱ የህዝብ አውቶቢስ በማስቆም ለይተው አውጥተው እንደወሰዱትም ድርጅቱ በሪፖርቱ አክሏል። በተጨማሪም ከጎርጎሮሳውያኑ 223 አንስቶ በመንግስት ጸጥታ አካላትና በሌሎች ታጣቂዎች መካከል ያለው ወታደራዊ ግጭት በቀጠለበት የአማራ ክልል ጋዜጠኞች ህገወጥ ኃይሎችን ትደግፋላችሁ ወይም ስለ ኢትዮጵያ መከላከያ ሰራዊት የሐሰት መረጃዎች ታሰራጫላችሁ በሚል ለስርዓት መዳረጋቸው አለም አቀፉ የሚዲያ ተቋም በሪፖርቱ ይፋ አድርጓል። ሪፖርቱ አክሎም በአማራ ክልል በተራዘመ አስቸኳይ ጊዜ አዋጅ ወቅት ዘጠኝ የዘፈቀደ ስርዓት ጉዳዮችን መመዝገቡን ጠቅሶም ጋዜጠኞች በመንግስትም ሆነ በታጣቂዎች ኢላማ ተደርገዋል ብሏል። በዚህም በአሁኑ ሰዓት ጋዜጠኞች በዓለም አቀፍ ደረጃ በብዛት የታሰሩባትና የተሰደዱባት ሀገር ኢትዮጵያ ሆናለች ሲል ሪፖርቱም በዝርዝር ይቀጥላል። ፑቲን ለአዳዲስ ምልምሎች በሩሲያ ታሪክ ትልቁ የተባለውን ወታደራዊ ጥሪ አድርገዋል። የሩሲያ ፕሬዚዳንት ቭላድሚር ፑቲን እድሜያቸው ከ18 እስከ 30 ለሚሆኑ የሚሆኑ 160 ሺህ ወንዶች ወታደራዊ ጥሪ አድርገዋል። ይህ ከአውሮፓውያኑ 2011 በኋላ የመጀመሪያ ሲሆን ሀገሪቱ ወታደራዊ ኃይሏን ለማስፋፋት ቆርጣ መነሳቷን ያሳያል። ላን ቢቢሲ በዘገባው በጸደይ ወቅት የሚጀምረው ወታደራዊ ስልጠና ለአንድ ዓመት የሚቆይ ፑቲን ከወራት በፊት ወታደሮች ቁጥር 2.39 ሚሊዮን ማድረስ አለበት ብለው ነበርም። አክለውም በተጠንቀቅ የሚጠብቁ ወታደሮች ቁጥር 1.5 ሚሊዮን ማድረስ እንደሚፈልጉም አሳውቀዋል። ይህም ማለት በሚቀጥሉት ሶስት ዓመታት የሩሲያ ወታደሮች ቁጥር በ180 ሺህ ይጨምራል ይላል ቢቢሲ በዘገባው። ምክትል አድሚራል ቭላድሚር ሲሚል ያስኪ እንዳሉት ከሆነ አዳዲሶቹ ምልምሎች ሩሲያ ልዩ ወታደራዊ ኦፕሬሽን ወደምትለው የዩክሬን ጦርነት የሚላኩ አይደሉም ብለዋል። ነገር ግን የዩክሬን ጦርነት የተጀመረ ሰሞን በሩሲያ ድንበር አካባቢ አዳዲስ ምልምሎች ወታደሮች በጦርነት መገደላቸው ተነግሮ ነበር። ዩናይትድ ስቴትስ በዩክሬን ያለው ጦርነት እንዲቋጭ ሙከራ እያደረገች ባለችበት ወቅት ነው ሩሲያ አዳዲስ ምልምሎችን ለመዝገብ ጥሪ ያቀረበችው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ ያለ